ሰላም ተነስተለ ውድ ደቡሜድ ቤተሰቦችና ተከታታዮች፣ ዛሬ የእንጆሪን የጤና ጥቅሞችና የጤና በረከቶችን እንመለከታለን። እንጆሪ ከፍራፍሬ በላይ ናቸው፣ ተፈጥሯዊ መድኃኒቶች ናቸው። ይህ ቀይ ቀላል ፍራፍሬ ልብን የሚጠብቅ ቆዳን የሚያብረቀርቅ የሚያጸዳ አንጎልን ኃይል የሚያበረታ ብርቱ ፍራፍሬ ነው። ዛሬ ስለ እንጆሪ ተፈጥሯዊ ጣፋጭ መድኃኒት በሳይንስ የተደገፈ እውነታውን እንመለከታለን። ደቡብ የሚኖሩ ውስብስብ የህክምና እርሶችን ወደ ተግባራዊ ምክር መንከፋፍልበት እንደተለመደው ስለ ጤናቹ አዘጋጅ ቻርት እንደውም ይቀሉ ፍትነ ተለመደው ደቡ ሜድን ሰብስክራይብ ሼር ማድረግ እንዳይረሰያልን። ሲቀጥል በአንደኝነት ላይ የምናገኘው ኢንጆሪዎች ምንድናቸው ከሚለ ሆነ እንነሳ። እንግዲህ ስለ ኢንጆሪ ስናወራ ኢንጆሪ ጣፋጭ ፍራፍሬ ብቻ አይደለም። እንደ ፅጌረዳ ሁሉ የሮዝ የሮዝመሪ ቤተሰብ አባላት ውስጥ አንዱ ነው። ለዚህ ነው መዓዛቸው በጣም ጣፋጭ እና የሚያስደስት የሆነው። እያንዳንዱ ደማቀይ ቤሪ የቤሪ ፍሬዎች ወይም ደግሞ የእንጆሪ ፍሬዎች ከ200 በላይ ዘሮች እና ኃይለኛ ንጥረ ነገሮች የተሞሉ ሲሆኑ ይህም ተፈጥሯዊ ጸረ አንቲኦክሲዳንት ቦምብ ያደርጋቸዋል። እያንዳንዱ በውስጣቸው ከያዛቸው ኃይሎች ፍሪ ራዲካሎችን ከሰውነታችን ለማጽዳት ያገለግላሉ። ስንቀጥል ብለተኛል የምናገኘው የእንጆሪ ንጥረ ነገሮች ይዘት ነው። እንግዲህ ስለ እንጆሪ ስናወራ እያንዳንዱ 100 ግራም እንጆሪ የሚከተሉትን ይሰጠናል። የመጀመሪያው 98 ፐርሰንት የሚሆነውም የእለት ተእለት ቫይታሚን ሲ ያሟሉን ያ ያሟላሉ እንዲሁም ደግሞ ለአንጀት ጤና ጋር በተያዘ የአንጀት ጤና ለመጠበቅ በፋይበር የበለጸጉ ናቸው። ለዚህ ለሴል ዳግም ማገገም ፎሌትን ይዟል። እንዲሁም ደግሞ ለሜታቦሊዝም ማግኔዥየምን ይዛል። እንዲሁም ደግሞ ለነርቭ በማንጋኒዝ የበለጸገ ነው። ባጭሩ እንደ ባለ ብዙ ቫይታሚን ለአንጎል የመሳሰሉት እጅግ በጣም የሆነ ፍራፍሬ ነው ማለት ነው። ለአእምሯችን እጅግ ወሳኝ የሆነ ፍራፍሬ ነው። ሶስተኛው የጤና ጥቅሞችና የጤና አበረክቶቹን ደግሞ ስንመለከት አንደኛው የልብ ጤናን ይጠብቃል። ሳይንስ እንደሚለው ከሆነ በሳምንት ሶስት ጊዜ ኢንጆሪን የሚበሉ ሰዎች ዝቅተኛ የኮለስትሮል መጠንና የተሻለ የደም ግፊት ቁጥጥር እንዳላቸው ነው። የሃርቫርድ ጥናት 2013 እንዳመላክተው ከሆነ የኢንጆሪን አዘውትሮ የሚመገቡ ሴቶች የልብ ድካም የመዘያያዝ እድላቸውን በ34 ፐርሰንት ቀንሶ ያሳያል ይህም የሆነበት ምክንያት ምንድነው ሲባል በውስጥ የያዘው አንቶኪያኒን ነው። አንቶኪያኒን ደግሞ እጅግ በጣም ወሳኝ ነው ለሴቶች፣ በተለይ ይህም የደም ስሮችን የሚያዝናኑ የደም ፍሰትን የሚያሻሽሉና የቀይ የደም ስሮችን የሚያነቃቁ ናቸው። ሁለተኛ የደም ስኳርን ይቆጣጠራል። እንጆሪ ጣፋጭ ቢሆኑም ግን ዝቅተኛ ግላስ ጠቋሚ ይመረጫሉ። ይህ ማለት እንደተዘጋጀ መክሰስ ወደ ሰውነት የደም ስሮች የሚሰራጭ በተለይም የኢንሱሊን ሬዚስታንስ የለውም ማለት ነው። በብሪቲሽ ጆርናል ኦፍ ኒትሪሽን ጥናት 2016 ጂስ የተደረገው ጥናት ምርምር እንደሚያመላክተው ኮንም እንጆሪን ከዳቦ ጋር ቀላቅሎ የሚመገቡ ሰዎች ከምግብ በኋላ የግሉኮስ መጠንን በ36 ፐርሰንት ቀንሶ ያሳያል። ለዚህ ነው ለስኳር ሕመምተኞች ወይም ደግሞ ለስኳር ታማሚዎች ለስኳር ማመጣጠን እጅግ በጣም ወሳኝ እና እንዲሁም ደግሞ ፍጹም የሆነ ፍሬ ነው ማለት ነው። ሶስተኛው አምሮና የማስታወስ ችሎታን ያሳድጋሉ፣ ቤሪዎች የእንጆሪዎች ማለት ነው። እንጆሪ ውስጥ የሚገኙት አንቲ ኦክሲዳንቶችና ፖሊፊኖሎች የነርቭ ሴሎችን ግንኙነት ያሻሽላሉ፣ የነርቮቹን ኤሌክትሪክ ግንኙነት ያፋጥናሉ። እንደ እንደ ቱፍትስ ዩኒቨርሲቲ ገለጻ ቤሪዎችን የሚመገቡ አረጋውያን በማስታወስ ሙከራዎች የተሻለ ውጤትን አሳይቷል። እንዲሁም ደግሞ ከኮግኒቲቭ ወይም ደግሞ ከእውቀት ጋር በተያዘ የዝቅተኛውን ወይም ደግሞ ከእድሜ ጋር ተያይዞ የመቀነስን እድልን በተለይ በአዛውንቶችና በአረጋውያን ላይ ቀንሶ አሳይቷል ማለት ነው። ለዚህ ነው በሚቀጥለው ጊዜ በሚያጠኑበት ጊዜ ወይም ደግሞ ጥናት የሚያደርጉ ተማሪዎች ከሆኑ እንጆሪን ቢመገቡ አእምሮን ለማነቃቃትች በጣም ወሳኝ የአእምሮ ምግቦች ናቸው ማለት ነው። አራተኛው የሚያብረቀርቅ ቆዳና እርጅናን የሚከለከሉ ናቸው የእንጆሪዎች። እንጆሪ እንደ ተፈጥሯዊ የኮላጅን መከላከያ ሆኖ ያገለግላል። ቫይታምስ ሲ የተጎዳ ቆዳን ይጠግናል። እንዲሁም ደግሞ በእርጅና ጊዜ የቆዳ መጨማደድን ይዋጋል። የኮላጅን አሲድን ደግሞ ዩቪ ምክንያት የሚመጣውን የቆዳ ካንሰርን ይከላከላል። ብዙ የቆዳ እንክብካቤ ምርቶች ከእንጆሪ ጭማቂ የሚሰሩት በዚህ የተነሳ ነው ማለት ነው። ስንቀጥል ደግሞ አምስተኛው የበሽታ መከላከልን ያጠናክራል። የበሽታ መከላከል ስራን ስርዓትን ያጠናክራል ሲባል ምን ማለታችን ነው ሲባል አንዱ እንጆሪ እንኳን የበሽታ መከላከል ሴሎችን እንቅስቃሴ በሶስት 3 እጥፍ ሊያሳድግ ይችላል። በቫይታሚን ሲ ነጭ ጥብ ሴሎችን ያነቃቃላል ያነቃቃላል። ግን ደግሞ የፖሊፊኖሎችን በውስጡ የያዛቸው ፖሊፊኖሎች ደግሞ የሰውነትን እብጠትና በህነት ይቀንሳቸው። ለዚህም ነው በየቀኑ እንጆሪን የሚበሉ ሰዎች በጉንፋን የመያዝ እድላቸውን በእጥፍ የሚቀንሰው ማለት ነው። ስንቀጥል እንጆሪ ጤናማ የሆነ መንገድ ለእንጆሪ ለመመገብ ትክክለኛው መንገድ መንገድና ጤናማ የአመጋገብ ስርዓት መምሰል አለበት የሚለውን እንመልከት። አንደኛው ትኩሱን መመገብ ነው። የታሸገ ወይም ደግሞ በፋብሪካዎች ውስጥ የታሸጉትን ወይም ደግሞ ፓክት የሆኑትን አለመምረጥ። ሁለተኛው ደግሞ ከኦትሜል ከመሳሰሉ ወይም ደሞ ከአጃ ከመሳሰሉት ጋር እንዲሁም ደግሞ በጁስ መርክ ፍሬሹን በመፍጨት መጠቀም ይቻላል። ሶስተኛው ደግሞ ፍጹም የሆነ የፕሮባዮቲክ አንቲኦክሲዳንት ጥምረትን ለማግኘት ሲባል ከእርጎ ጋር ቀላቅሎ መጠቀም ይመረጣል ማለት ነው። እንግዲህ በእነዚህ በሶስት መንገድ መጠቀም ይቻላል። ደቡብ ሜድስ ደቡሜድ ሳይንስ ሀክ ስለ እንጆሪ ሚኔራል ሲባል እንጆሪ ከፍራፍሬዎች በላይ ናቸው፣ ተፈጥሯዊ መድኃኒቶች ናቸው። ልብን ይጠብቃሉ፣ አእምሮን ይከላከላሉ፣ ቆዳን ያብረቀርቃሉ፣ የስኳርን ያስተካክላሉ። እነዚህ ሁላ በአንድ ንክሻ ብቻ ከእንጆሪዎች ማግኘት እንችላለን ማለት ነው። እንግዲህ ስለ እንጆሪ አዲስ መረጃ ካገኙ ደቡ